እድሜ ጠገብ ከሆኑ ከተሞች ውስጥ አንዷ የሆነችው ሻሸመኔ ከተማ የእድሜዋን ያህል ሳታድግ ቆይታለች። በቅርብ ዓመታት ውስጥ የተጀመሩ የልማት ስራዎች በከተማ ውስጥ የተሻለ ነገር እንድንመለከት አድርጎናል ሲሉም የከተማዋ ነዋሪዎች ይናገራሉ። ከተማችን ከዚህ በፊት ከነበረው አንጻር ብዙ ለውጦች አሉ። አዳዲስ መንገዶች እየተሰሩ ነው። ብዙ ልማቶች አሉ እና ሁሉም መንገድ ሰፊ እየሆነ ነው የድሪኔጆች የተለያዩ የመንገድ ስራዎች አሁን ከበፊቱ አንጻር ሲታዩ ከፍተኛ ለውጥ አለ ከተማችን ላይ። እዚህ በዚህ ደስተኞች ነን። በልማት በኩል ድሮ አንድ መንገድ ብቻ ነበር፣ የከተማ ውስጥ ምንም መንገድ የለም ነበረ። አሁን ተለዋጭ መንገዶች በጣም ደስ በሚል ሁኔታ ከአምና ጀምሮ ጥሩ ትላልቅ ፕሮጀክቶች ከተማችን ላይ እየተሰራ ይገኛል። በከተሞች የሚከወኑ የኮሪደር ልማት ስራዎች ከተሞችን ከደከሙበት ቀና እንዲሉ እድል የፈጠረ ስለመሆኑ የሚናገሩት ነዋሪዎቹ የሻሸምኔ ከተማን በዚህ ደረጃ የልማቱ ጠቃሚ መደረጓ ትልቅ ደስታን እንደፈጠረላቸው በመግለጽ ተጠናክሮ እንዲቀጥልም ጠይቀዋል። ለበለጠ ለመስራት ህብረተሰቡ ማስተባበር መቻል አለብን። ህብረተሰቡ መተባበር አለበት። ከመንግስት ጎን መቆም አለብን። እኛም ከመንግስት ጎን መቆም አለብን። ነጋዴ ነኝ። እንደ ነጋዴ ከመንግስት ጎን ግብር በመክፈል ታማኝ የሆነ ግብር ከፋይ በመሆን ከመንግስት ጎን የውስጥ ለውስጥ ኮብልስቶን እንዲሁም ኢንፍራስትራክቸሮች በጣም በጥሩ ሁኔታ ከመጀመሪያው ይልቅ በጣም ህዝቡም በህዝብ ተሳትፎም በመንግስትም እየተሰራ ያለው ለውጥ በጣም ጥሩ ለውጥ ነው። በዙ ይቀጥልላለሁ። ከተማዋ ለነዋሪዎቿ ምቹ ተስማሚና ደማቅ ትሆን ዘንድ ከፍተኛ ትኩረት ሰጥቶት የተሰራ መሆኑን የሚገልጹት የከተማው ማዘጋጃ ቤት ኃላፊ አቶ አብዲሳ ገመቹ የውስጥ ለውስጥ መንገዶችን ግንባታ ስራዎችን ጨምሮ ሌሎች ዘርፍ ብዙ የልማት ተግባራት በከተማ ውስጥ እየተከናወነ ይገኛል ብሏል። መምሰል በሚያስችላቸው መልኩ እንቅስቃሴ ላይ ናቸው። እንደ ከተማችን ስፔሲፊካሊ ብንወስድ ከተማችን ላይ ያሉ የመሰረተ ልማቶች ያንን ያገናዘበ እንዲሆኑ ብርሃኖች፣ መብራቶች፣ የመንገድ መብራቶች እንዲሁም የመንገድ ኮሪደር ልማቶችን፣ አስፋልቶችን፣ ሰፋፊ መንገዶችን የመስራት ሁኔታ ውስጥ ነው አሁን የምንገኘው። ይሄ ሲያልቁ ልክ ዛሬ ላይ ያን አይነት ድፍረትም አይኖርም ነበር ከዛ የመጣው ኢኒሽቲቭ ባይኖር እንደ ሀገር በቅድ የተከናወኑ ከሚገኙ ተግባራት ውስጥ አንዱ ከተሞችን ሪፎርም በማድረግ ለነዋሪዎቹ ምቹ ከማድረግ የሚያለፈ በኢኮኖሚ አቅማቸው እንዲጎለብቱ በማድረግ ሂደትም ትልቅ ለውጥ መመዝገብ መቻሉን የሻሸምኔ ከተማ ከንቲባ አቶ አዳነ ተክለ ጊዮርጊስ ይናገራሉ ከተሞች ላይ ሰፊ የሆነ መነቃቃት እንድፈጠር ካስገኙ ድሎች ውስጥ ዋነኛው እና አንደኛው በጠቅላይ ሚኒስትራችን ኢኒሽቲቭ ወይም እይታ ውስጥ የሆኑትን በተለይ ከተሞችን መልሶ ከማዘመን ጋር ተያይዞ ሰውን ይሁን ሬትን እንደዚሁም ደግሞ መዋቅርን ከማዘመን ጋር ተያይዞ ሰፊ ስራ የተሰራበት ሁኔታ ነው ያለው። በተጨባጭ ሻሸምኔ ከተማን ስናይ የአስራ አምስት እና የሀያ ዓመት ጥያቄዎች የህዝባችን ጥያቄዎች የሆኑበትን መልስ እንዲያገኙ እየተደረገበት በዚህ ስርዓት ውስጥ ነው። የሻሽ መኔ ከተማ ባለፉት ዓመታት ባከናውኖቻቸው የልማት ስራዎች ሰፊ ውጤት ማግኘቷን በመግለጽ በቀጣይም ኮሪደር ልማት ስራን ጨምሮ የተጀመሩ የመንገድ ግንባታ ስራዎች ተጠናክረው እንደሚቀጥሉም አመላክተዋል። በከተማችን ውስጥ አሁን እንደምታየው የተለያዩ መሰረተ ልማቶችን እየገነባን ያለንበት ሁኔታ ነው ያለው። ስለዚህ ከተማን ከማነቃቃት ጋር ተያይዞ ለዜጎች ተደራሽ ከመሆን ጋር ተያይዞ በዚህ በለውጡ መንግስት ወይም ደግሞ በብልጽግና የመጡ ትሩፋቶች ስለሆኑ የተከበሩ የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ በውስጣቸው ያለውን እይታዎችን ወደታች በማውረድ በርካታ ለውጦችን በአገር አቀፍ ደረጃ የተመዘገቡ መሆኑን ነው። በከተሞች የሚከወኑ የልማት ስራዎች የዜጎችን ሁለንተናዊ ተጠቃሚነት በሚያረጋግጥ መልኩ የሚከወን ተግባር መሆኑን ተከትሎ በርካታ ዜጎች ከልማቱ ጠቃሚ ማድረግ ስለመቻሉም ተናግረዋል።